በስም ወወልድ ወመንፈስ ቅዱስ አዶ አምላክ አመን። ሲንክሳር ዘወራ ሂዳር ስምንት። አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስ ስም ሂዳር ስምንት፣ በዝች ቀን ሥጋ የሌላቸው የአርባይቱ እንስሳ በዓላቸው ሆነ። የእልህ መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እርሳቸው ወንግልን የጻፈ ዮሐንስ እንዲህ ስል እንደመሰከረ በዚያ ዙፋን በረዕድ የሚመስል ባሕር አለ። በዙፋኑም ዙሪያ አራት እንስሶች አሉ። በፊቱም በኋላውም አይንን የተሞሉ ናቸው። የፊተኛው አንበሳ ይመስላል። ሁለተኛውም ላም ይመስላል። ሶስተኛውም የሰው መልክ ይመስላል። አራተኛው የሚበር አሞራ ይመስላል። የለህም። የአራቱ እንስሶች እያንዳንዱ ክንፋቸው ስድስት ስድስት ነው። ሁለንተናቸውም አይኖችን የተሞሉ ናቸው የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኖ ክቡር ልዩ ነው እያሉ በማለትና በሌሊት እረፍት የላቸውም። ሁለተኛም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ በኋላ ንጉሡ ዖዝያን በሞተ ጊዜ አሸናፊ እግዚአብሔር ሰፊ በሆነና ከፍ ከፍ ባለ ዙፋን ላይ ተቀምጦ ብርሃኑም ቤቱን ሞልቶ ሱራፌልም በዙሪያው ቆሞ አየሁት። የአንዳንዱም የአንዳንዱም ክንፋቸው ስድስት ስድስት ነው። በሁለቱ ክንፎቻቸው ፊታቸውን፣ በሁለቱ ክንፎቻቸው እግሮቻቸውን ይሸፍናሉ። በሁለቱ ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱ አንዱም አንዱም አንዱም ከአንዱ ጋራ ፍጹም አሸናፊ የሆን እግዚአብሔር ቅዱስ ቅዱስ ቅዱስ ተብለ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትን በክሩቤል ላይ ተቀምጦ በረረ አለ። ሁለተኛም በክሩቤል ላይ የተቀመጠ እርሱ ምድርን አጸናት አለ። ሕዝቅኤልም እንዲህ አለ፣ ከወደ ሰመን እነሆ እልቅ ነፋስ መጣየው፣ ታላቅ ደመና አለ። በዙሪያውም ብርሃን አለ። ከእርሱም እሳት ኦግ ብሎ ይወጣል። በደመናውም መካከል ባለ በእሳቱ ውስጥ እንደ አራት ራስ አሞራ መልክ የሚመስል አለ በመካከሉም እንደ አራቱ ኪሩቤል መልክ ያለ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱም የአንዱ ፊት አራት ነው። ክንፉም አራት ነው። እግራቸውም የቀና ነው። ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል። ወንጌላዊ ዮሐንስም ዳግመኛ እንዲህ አለ። በዚያ ዙፋኑ ዙሪያ የብዙ መላእክትን ድምፅ የእንስሶችንም የእነዚያ አለቆችንም ቃድ ሰማሁ። ቁጥራቸውም እልፍ አለቆች ያሏቸው ብዙ የብዙ ብዙ ነው። ለዚያ ለተገደለው በግ ኃይልን ባለጸግነትን፣ ጥበብን፣ ጽናትን፣ መንግሥትን፣ ክብርን ቤትነትም ምስጋናም ገንዘብ ሊያደርግ ይገባዋል፣ ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድርም በታች በባሕር ውስጥ በእነዚያም ውስጥ የተፈጠረው ፍጥረት ሁሉ ቤትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጎ ለዘላለም ይገባል አሉ። በእውነት ይገባል እልህም፣ አራቱ እንስሶችም አመን ይላሉ እሊያም አለቆች ይሰግዳሉ። ስለ ልዕንናቸውና ስለ ክብራቸው እሊህ አርባይቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔር ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ፣ ገጸ ሰብ ስለ ሰው ፍጥረት ይለምናል፣ ገጸ አንበሳ ስለ አራዊት ይለምናል፣ ገጸ ላይም ስለ እንስሳ ይለምናል ገጸ ነስር ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና። ስለዚህ በዓሉ ሁሉ በስማቸው አብያተ ክርስቲያን እንድታነጹ በዚህችም ቀን መታሰቢያቸው እንድደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና ለእግዚአብሔር ምስጋና ይሆን እኛንም በቅዱሳን ኪሩቤል አማራጭነት የማረም በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ካለቆች ለአንዱ ለመላእክት አለቃ አፍንን የበዓሉ መታሰቢያ ሆነ። ይህም ከስሯፌልና ከኪሩቤል ጋር የልዑላን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ስራፌልና አፍንን ዙሪያውን እየዞሩ ይጠብቁታል። እነርሱ የልዑላን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔር ምስጋና ይሆን። እኛንም በዚህ መልአክ አማላጅነት ይማርያን፣ በረከቱን ከኛ ጋር ይኖር ትኖር ለዘላለሙ አመን። በዚችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔር ምስጋና ይሆን አመን። በዚችም ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታትም በአንዲቱ ስሙ ወርቀሮዮስ የሚባል መኖክስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮንም ሊማርክ ሰራዊትንም ሰብስቦ ወደ ግብፅ ሀገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ መጥቶ እኔ ነኝ አለው። እፍርናያም ሰምቶ አበምነቱን ለብቻ አግልሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመነው። አበምነቱም እሽ በጎ አለው። ከዚህ በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያንም ጊዜ የምንኩስናን ልብስ ለበሰ። ተጋድሎውንም በመጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ አስነሳበት። በመኳንንቱም ዘንድ ወነጀለው። እነርሱም ሀገራችን ያጠፋ የመኮንንን ልጅ ከዚህ አለ ብለው ገዳሙን ገቡ፣ ገዳሙን ከበቡ። እግዚአብሔርም ሰውሮ ባጡትም ጊዜ ነገረ ሰሪውን ገደሉት። ይሄ ቅዱስ በገድል ተጠምዶ ኖረ። በየሰባት ቀንም ይጾማል። ያለ መራራ አደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። አስር ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንድ ቀን ደረሰ። በዚያም ታላቅ ምስጢርን አየ። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመለሰ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የሰማኢት ኤስተሮስ ማህበር የሆኑ የ182 መታሰቢያ በዚችም ዕለት የሰማኢት ኤስተሮስ ማህበር የሆኑ የ182ቱ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ኅዳር ስምንት ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱሳን አራቱ እንስሳ ኪሩቤል፣ ቅዱስ አፍኒን ሊቀ መላእክት፣ አባ ቅፍረና፣ አባ ቅፍረናያ፣ አባ ቅፍሮንያ ጻድቅ፣ ቅዱስ ቆስጠንጢኖስ ንጉሥ ዘምስለ ቅዱስ መስቀል፣ ቅድስት እግዚኢ ፊብራ። ወርኃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ አባ ብሶይ ወይ ብሾይ፣ አቡነ ክሮስ፣ አባ ሳሙኤል ዘደብረ ቀለሞ ቅዱስ ማቲያስ ሐዋርያ ከ12ቱ ሐዋርያት። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ አይኖችም የሞሏቸው አራት እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛም እንስሳ የሚበረውን ንስር ይመስላል።

እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይን ላይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ጻፈው እና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማርያን፣ አሜን አሜን ዘበሰማያትልም